ጤና ይስጥልኝ፣ እንደምናመሻችው ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዝሃነትና የህዳሴ ድምፅ ነው። ከሰዓቱ ዜናዎች ጋር አንተነህ ደግፌ ነኝ። በቅድሚያም አበይት ነጥቦች ነው። ኢትዮጵያ በምጣኔ ሀብቷ ልክ ዘመናዊ ሰራዊት የመገንባት ተግባራዊን አጠናክረን እንደምትቀጥል የኢፌድሪ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ገለጹ። ባህርዳር ዩኒቨርሲቲ ለሩዋንዳ ፕሬዚዳንት ፖል ካጋሜ የክብር ዶክትሬት አብራችን ቆዩ። ኢትዮጵያ በምጣኔ ሀብቷ ልክ ዘመናዊ ሰራዊት የመገንባት ተግባራን አጠናክራ እንደምትቀጥል የኤፍሪ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ገለጹ። የመከላከያ አዛዥነትና ስታፍ ኮሌጅ በዘጠነኛ ዙር መደበኛና በስድስተኛ ዙር አጭር ስልጠና ከፍተኛ መኮንኖችን ዛሬ ያስመርቋል ሰለሞን ጸጋዬ ተጨማሪ አለው። በወታደራዊ ሳይንስ እና በአመራር ክህሎት ያለው ሰራዊት ለመፍጠር ራዕይ ያነገበው የመከላከያ አዛዥነትና ስታፍ ኮሌጅ በህብረት ውጊያና የደህንነት ጥናት ዙሪያ ያስለጠናቸውን ከፍተኛ መኮንኖች ነው ያስመረቀው። የኮሌጁ ዋና አዛዥ ብርጋዴር ጄኔራል መሸሻ ገብረ ሚካኤል ተቋሙ ከዘመኑ ጋር አብሮ መራመድ የሚችል ወታደራዊ አመራር በማብቃት የበኩሉን ድርሻ እየተወጣ መሆኑን ተናግሯል። ተልዕኮ ተኮር ዲሞክራሲያዊ አስተሳሰብና ባህርይን የተላበሱ ፕሮፌሽናል መሪዎችን በማፍራት ኮሌጃችን መከላከያ ለተያዘው ዘመናዊ የሰራዊት ግንባታ የበኩልን ድርሻ እየተዋጣ ይገኛል። የጦር ኃይሎች ጠቅላይ አዛዥና የኢፌድሪ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ በበኩላቸው ሰራዊቱ አስተማማኝና ሁሌም ዝግጁ በሆነ ቁመና ላይ ይገኛል ብለዋል። ሰራዊቱ ተልእኮውን በብቃት እንዲወጣ የአቅም ግንባታ ስራዎች ተጠናክሮ እንደሚቀጥሉ በመጠቆም ሰራዊታችን አሸናፊና ምንጊዜም ድል እንዲቀዳጅ ተደርጎ እየተገነባ እና እየተገነባ ያለ ሰራዊት ነው። አስተማማኝና ሁሌም ዝግጁ የሆነ ህዝባዊም ኃይል። ሰራዊታችንን በአቅማችን ልክ በዘመናዊ መሳሪያዎች የማስታጠቅና ደረጃ በደረጃም የመከላከያ ኢንዱስትሪያችን አቅም በተመሳሳይ መንገድ ለማሳደግ የጀመርነው ስርዓት ተጠናክሮ እንዲቀጥል በዚህ አጋጣሚ ላረጋግጥላችሁ እፈልጋለሁ። ለተቋማዊ አቅም ግንባታ በተሰጠው ትኩረትም የህዝቦችን ሁለንተናዊ እድገት ለማወክ የሚጥሩ ኃይሎችን በአስተማማኝ ሁኔታ የሚመክት ኃይል ተገንብቷልና ያሉት ጠቅላይ ሚኒስትሩ የኢትዮጵያ ህዝቦች ተስፋ ከሰላምና ከልማት ብቻ እንደሆነ መንግስታችን አበክሮ ያምናል። የህዝባችንን ሰላምና እድገት ብልጽግና ለማናጋት ሌት ተቀን ለሚተጉ ኃይሎችም በዚህ አጋጣሚ እጆቻቸውን እንዲሰበስቡና የሚያደርጉትን እኩይ ተግባር ከመፈጸማቸው በፊት ደግመው ደጋግመው እንዲያስቡበት ለማድረግ የሚያስችል ጀግና መከላከያ ሰራዊት እንዳለን እንዲያውቁት እና የዚሁ ምንጭም ለልማትና ለዲሞክራሲ እንዲሁም ለሰላም ቆርጦ የተነሳ ጀግና ህዝብ እንዳለን ለማስገንዘብ ወዳለሁ። ተመራቂዎች በበኩላቸው በቆይታቸው በቂ የወታደራዊ ሳይንስ ስልጠና ማግኘታቸውን ገልጸው በቀጣይ ህገ መንግስታዊ ተልኳቸውን በብቃት ለመወጣት ዝግጁ መሆናቸውን ተናግረዋል። አገራችንን የተያያዘችውን የልማት እና እዳሴውን እውን ለማድረግ የሚያግዙ በርካታ እውቀትና ክህሎቶችን አበልጽገናል በዚህ ትምህርት ቤት ውስጥ። ስለሆነም በተመደብኩበት የስራ መስክ ግንባር ቀደም ሆነን መስራት እንደምችል እንደግሌም ዝግጅ መሆኔንን ላራገጥ የምንፈልገው የመከላከያ አዛዥነትና ስታፍ ኮሌጅ ካስመረቃቸው ወታደራዊ መኮንኖች መካከል የብሩንዲ ከፍተኛ ወታደራዊ መኮንኖች ይገኙበታል። በቆይታቸውም በቂ ወታደራዊ እውቀትና ክህሎት ማግኘታቸውን ገልጸዋል። በኢትዮጵያ የመከላከያ አዛዥነትና ስታፍ ኮሌጅ የወሰድኩት ትምህርት በጣም ጥሩና አግባብነት ያለው ነበር። ኮሌጁ የሚሰጠው የትምህርት መርሃ ግብር ለእኛ ሀገር ብሎም ለአፍሪካ ጠቀሜታው የጎላ ነው። በኢትዮጵያ መጥተን መሰልጠናችን ደግሞ የኢትዮጵያና የቡሩንዲ ግንኙነት የላቀ ደረጃ ላይ መድረሱን ከማሳየት ባለፈ ኢትዮጵያ በዘርፉ የላቀ ልምድ እንዳላት ያስመሰክራል። ባህር ዳር ዩኒቨርሲቲ ለሩዋንዳው ፕሬዚዳንት ፖል ካጋሜ የክብር ዶክትሬት ሰጠ። ፕሬዚዳንቱ በሩዋንዳ የዘር ጭፍጨፋ እንዲቆምና ሰላም እንዲሰፍን በማድረጋቸው እና በሳል አመራር በመስጠት ሀገሪቱን በእድገት ጎዳና በመምራታቸው ነው የክብር ዶክትሬት ሰጣቸው። ጌታቸው ጫነ ከባህርዳር ዝርዝር አለው ነው። የባህርዳር ዩኒቨርሲቲ ሴኔት የክብር ዶክትሬት ይገባቸዋል ብሎ የመረጣቸው የሩዋንዳው ፕሬዚዳንት ፖል ካጋሜ ናቸው። ፕሬዝዳንቱ በሩዋንዳ በሁቱና በቱትሲ መካከል ተፈጥሮ በነበረው ግጭት የዘር ጭፍጨፋውን በማስቆም የተረጋጋችና ዜጎቿ በሰላም የሚኖሩባት ሀገር ማድረግ በመቻላቸው በማህበራዊና ኢኮኖሚያዊ፣ ፖለቲካዊ ጉዳዮች ላይ በሳል አመራር በመስጠት ሀገሪቱን በእድገት ጎዳና መምራታቸው የሴቶችን አመራር ስጭነት ቢና በማሳደግ ስኬታማ ተግባር በመፈጸማቸውና በሌሎችም መስፈርቶች ነው የክብር ዶክትሬቱን ያገኙት። የሩዋንዳው ፕሬዝዳንት ፖል ካጋሜ የባህር ዳር ዩኒቨርሲቲ ሴኔት ይህንን የክብር ዶክተሬት ሲሰጠው ለእኔ ብቻ አይደለም ነው ያሉት። የሩዋንዳ ህዝብ ክብር ጭምር መሆኑን በመጥቀስ ፕሬዝዳንቱ እንዳሉት ይህ በማናቸውም ጉዳዮች ኢትዮጵያ ከሩዋንዳ ጋር፣ ሩዋንዳም ከኢትዮጵያ ጋር መሆኗን የሁለቱ ሀገራትና ህዝቦች ትስስርና ወዳጅነት ጠንካራ መሆኑን ያሳያል። ኢትዮጵያን፣ ወንድምና እህቶቼ በሁሉም ጉዟችን ላይ አብራችሁን ናችሁ። ስላደረጋችሁልን ነገር ሁሉ በዚች ታላቅ ሀገርና ዩኒቨርሲቲ ይህን የመሰለ ክብር ስለተሰጠኝም አመሰግናለሁ። ሁሉም ለእድገትና ለመልካም ስራ ከተባበረ የተሻለና በኢኮኖሚ የበለጸገ ሀገር ብሎም አፍሪካ መፍጠር ይቻላል ነው ያሉት ፕሬዚዳንት ፖል ካጋሜ አሁን በተሻለችው አፍሪካ የኖርን ነው። አሁንም ህብረታችንን በማጠናከር የተሻለች አፍሪካን መገንባት ይገባናል። የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖምና የአማራ ብሔራዊ ክልላዊ መንግስት ፕሬዚዳንት አቶ ገዱ አንዳርጋቸውም የሥነ ሥርዓቱ የክብር እንግዳ ነበሩ። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘገባ ጌታቸው ጫኔ ባህር ዳር። በሌላ በኩል ኢትዮጵያና ሩዋንዳ በንግድ፣ በግብርና፣ በትምህርትና በመሰረተ ልማት ያላቸውን ትብብር አጠናክረው እንደሚቀጥሉ ገለጹ። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የሩዋንዳውን ፕሬዚዳንት ፖል ካጋሜ በጽህፈት ቤታቸው ተቀብለው አነጋግረዋል። መሪዎቹ በኢትዮጵያና ሩዋንዳ መካከል ያለው ግንኙነት በሚጠናከርበት ሁኔታና በቀጠናው ሰላምና ልማት ዙሪያም ተወያይተዋል። በአህጉሪቱ በሀገራዊ ጉዳዮች ላይም በጋራ መስራት በሚያስችላቸው ሁኔታ ላይ መክረዋል። ሁለቱ ሀገራት መሪዎች ከአስር ቀናት በኋላ በሩዋንዳ ኪጋሊ በሚካሄደው የአፍሪካ ህብረት የመሪዎች ጉባኤ አጀንዳዎች ዙሪያም ተነጋግረዋል። በኢትዮጵያና ሩዋንዳ መካከል ያለው ግንኙነት ተጠናክሮ እንዲቀጥል መሪዎቹ መስማማታቸውን ውይይቱን የተከታተሉት የኢፌዴሪ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አዳህኖም ገልጸዋል። ዘገባው የሪፖርተራችን ፌቨን ተሾመ ነው። በሀገሪቱ እየተመዘገበ ያለውን እድገት ለማስቀጠል የሰው ሀብት ልማትና የቴክኖሎጂ አቅም ማሳደግ እንደሚገባ የፌዴሪ ፕሬዝዳንት ዶክተር ሙላቱ ተሾመ ገለጹ። በባህር ዳር ዩኒቨርሲቲ የተማሪዎች ምረቃ ስነ ስርዓት ላይ የተገኙት ፕሬዝዳንቱ ተመራቂ ተማሪዎች ህዝባቸውን በቅንነትና በታማኝነት በማገልገል የሀገራቸውን ህዳሴ ሊያስቀጥሉ እንደሚገባም አሳስበዋል። የባህር ዳር ዩኒቨርሲቲ በመጀመሪያ በሁለተኛና ና ሶስተኛ ዲግሪ መርሃግብር በተለያዩ የትምህርት መስኮች ያሰለጠናቸውን ከስምንት ሺህ በላይ ተማሪዎችን አስመርቋል። ጌታችሁ ጫኔ ከባህር ዳር ዝርዝር ልኳል። የባህር ዳር ዩኒቨርሲቲ በመደበኛ፣ በክረምት፣ በማታና በተከታታይ የርቀት ትምህርት ፕሮግራሞች አስተምሮ በዛሬው ዕለት ካስመረቃቸው 8321 ተማሪዎች መካከል 2527 ወይም 30 በመቶ ያህሉ ሴቶች ናቸው። የዕለቱ የክብር እንግዳ የኢፌዴሪ ፕሬዚዳንት ዶክተር ሙላቱ ተሾመ እንዳሉት ባለፉት ሁለት አስርተ ዓመታት የተመዘገበው ውጤት እንደ መንደርደሪያ በመጠቀም ሁለተኛው የእድገትና ትራንስፎርሜሽን እቅድን በስኬት ለማከናወን በእውቀት የበለጸገና የተማረ የሰው ኃይል ልማት መፍጠር ያስፈልጋል። የተጀመረውን ፈጣን እድገት ለማስቀጠል የሰው ሀብት ልማትን በቴክኖሎጂ አቅም ለመገንባት በትምህርት ዘርፍ ተደራሽነትና ጥራትን በማሳደግ እውቀት ያለውና ተወዳዳሪ የሰው ኃይል መፍጠር የቅዱ የትኩረት አቅጣጫ እንደ መሆኑ መጠን በዚህ መሰረት የባህር ዳር ዩኒቨርሲቲም የተማሪ ሰው ኃይል በብዛትና በጥራት ማፍራት ዋናው የጉዞ መስመር መሆኑን በመገንዘብ መሆን አለበት። የባህር ዳር ዩኒቨርስቲ የአገልግሎት አድማሱን በማስፋት በርካታ ምሁራን እያፈራ ነው ያሉት ፕሬዚዳንቱ ተመራቂ ተማሪዎቹ ሀገራቸውንና ህዝባቸውን በታማኝነትና በቅንነት ማገልገል እንዳለባቸውም የስራ መመሪያ ሰጥተዋል። በስምንት ግቢዎች በ2062 መምህራን ከ52000 በላይ ተማሪዎችን በማስተናገድ ላይ የሚገኘው የባህር ዳር ዩኒቨርሲቲ ሀገራዊ ፍላጎቱን መሰረት ያደረገ ከልማቱ ጋር የተቃኘ ትምህርት እየሰጠ መሆኑን የተናገሩት ደግሞ የዩኒቨርሲቲው ፕሬዚዳንት ዶክተር ባይሌ ዳምጤ እውቀት እውነትነቷ የሚረጋገጠው በተግባር ሲሆን ተግባር ያለ እውቀት መሪነት ደመነፍሳዊ እንቅስቃሴ በመሆኑ ሁለቱን በጋራ እያዋህዳችሁ በማያቋርጥ የመማር ሂደታችሁ ከአባይ ካናቱ የጥበብ ቤቱ የሆነውን ዩኒቨርሲቲያችሁን ከጎናችሁ እንደማይለይ ላረጋግጥላቸው ወዳለ ባህርዳር ዩኒቨርስቲ ተመራቂ ተማሪዎች በቆይታቸው በሙያቸው ሀገራቸውን ለማገልገል ቁርጠኛ መሆናቸውንም ተናግረዋል። እጅግ በጣም ተዘጋጀ ቻለሁ ሳይማር ያስተማረን ሕዝብ የሀገራችን ያለችበት ድህነት ከዚህ በተሻለ መልኩ ወደ መካከለኛ ገቢ እንድገባ ትልቅ አስተዋጽኦ ለማድረግ ያው ዛሬ ትልቅ አደራ ተቀብለናል። እስከ ዛሬ ድረስ ለፍቶ ጥሩ ግሮ የአስተማሪኝ ቤተሰብ እንዲሁም አገሬ ለማገልገል ዝግጁ ነኝ። ሙሉ ፐርሰንት ማለት። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘገባ ጌታቸው ጫኔ ባህር ዳር። በተመሳሳይ የመቀለ ዩኒቨርሲቲ በተለያዩ መስኮች ያሰለጠናቸውን ከ7800 በላይ ተማሪዎችን ለ24ተኛ ጊዜ ያስመርቋል። የምርቃ ስነ ስርዓቱ ላይ የተገኙት የትግራይ ክልል ምክትል ርዕሰ መስተዳድርና የመቀሌ ዩኒቨርሲቲ ቦርድ ሰብሳቢ አምባሳደር ዶክተር አዲስ አለም ባሌማ ተመራቂ ተማሪዎች በትምህርት ያገኙትን እውቀት በመጠቀም ለሀገራቸው ልማት በትጋት እንዲሰሩ ጥሪ ያቀርበዋል። አለማዊት ታደለ ዝርዝሩን አዘጋጅቶታል። የመቀሌ ዩኒቨርስቲ ለ24ተኛ ጊዜ በተለያዩ ሙያ ስለጥናቸውን 8 ሺ የሚጠጉ ተማሪዎችን አስመርቋል። በምረቃ ስነ ስርዓቱ ላይ የመቀሌ ዩኒቨርሲቲ የቦርድ ሰብሳቢና የትግራይ ክልል ምክትል ርዕሰ መስተዳደር አምባሳደር ዶክተር አዲስ አለም ባሌማ እንዳሉት ኢትዮጵያ እያስመዘገበች ላለው ምጣኔ ሀብታዊ እድገት የምሁራን ሚና ከፍተኛ ነው። የዘንድሮ ተመራቂዎችን በሰለጠኑበት ሙያ ጠንክሮ በመስራት ለሀገሪቱ ህዳሴ የበኩላቸውን እንዲወጡ አሳስበዋል። በያዝነው የትምህርት ዘመን በብዙ ሺህ የሚቆጠሩ ተማሪዎች በከፍተኛ ትምህርት ተቋማት በተለያየ ድግሪዎች ይመረቃሉ። በአንጻሩም የኢኮኖሚው ፈጣን እድገት የከፈተውን ሰፊ የስራ እድል በተለይ ደግሞ አዲስ ስራ ፈጠራ ላይ የማትኮር በማትኮር የምትሞሉት እናንተ ምሩቃኖች በመሆናችሁ ሀገራችሁን ለማገልገል ራሳችሁን ለመጥቀም በቁርጠኝነት እንድትነሱና እንድትጥሩ አጥብቄ አሳስባለሁ። የመቀሌ ዩኒቨርሲቲ ፕሬዚዳንት ዶክተር ክንደያ ገብረ ህይወት በበኩላቸው መንግስት ለትምህርት ጥራት ከሰጠው ትኩረት በተጨማሪ ብቃት ያለው የሳይንስና ቴክኖሎጂ ባለሙያዎችን ለማፍራት ዩኒቨርሲቲው ትኩረት ሰጥቶ እየሰራ ነው። ተማሪዎቻችን ከተመረቁ በኋላ የራሳቸው ስራ የሚፈጥሩበት ክህሎት የሚያገኙበት የፈጠራ ስራ ልማት ማዕከል ተከፍቶ ስራው እያከናወነ ነው። የሲቪል ምህንድስና የመጨረሻ ዓመት ተማሪዎቻችን ያካሄዱት ለመመረቂያ የሚያበቃቸው የምርምር ስራ ዘንድሮ የተለየ ነበር። የተማሪዎቻችን እምቅ የምርምር ክህሎት ያየንበት ሲሆን ይህም በቀጣይ ወደ ሁሉም ፕሮግራሞቻችን ይስፋፋል። በጥናታቸው ያገኙት ውጤት አመርቂ ከመሆኑም በላይ ወደ ከፍተኛ ደረጃ በማሸጋገር ለሀገር ልማት የሚጠቅሙበት መንገድ እየተፈለገ ነው። ተመራቂ ተማሪዎች በሰጡት አስተያየት በሰለጠኑበት ሙያ ራሳቸውንና ሀገራቸውን ለመጥቀም መዘጋጀታቸውን ተናግረዋል። ወደፊት እቅድ ያው ሌሎች ብዙ ርሳቾችን የመስራትና እግዚአብሔር ካለው ደግሞ ፔጭ ላይ እንቀጥላሉ ብዬ አስባለሁ። ለሀገርም ትልቅ ነገር አበረክታለሁ ብዬ አስባለሁ። ምርምር መስራት በተጨማሪ ብሎ ማህበረሰቡ አገልግሎት መስጠት ነው። የእናቶችን ጤና እና ብሎም የህጻናትን ጤና ታክል ለማድረግ የሚረዱ ርሳቾችን መስራት ይጠበቅብናል። እኔም በሙያዬ የተማርኩትም ትምህርት ስለሆነ የበኩል ያስተዋጽኦ ለማድረግ ዝግጁ ነኝ። የእለቱ የክብር እንግዳ አትሌት ገብረ እግዚአብሔር ገብረ ማርያም ለተመራቂ ተማሪዎች መልእክት አስተላልፏል። ኢትዮጵያ ወደ ኢንዱስትሪ የምታደርገውን ኢኮኖሚያዊ ሽግግር እውን ለማድረግ የከፍተኛ ትምህርት ተቋማትና ተመራቂዎች ድርሻቸውን ሊወጡ እንደሚገባ በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ሪፎርም ክላስተር አስተባባሪና የፐብሊክ ሰርቪስና የሰው ሀብት ልማት ሚኒስትር ወይዘሮ አስቴር ማሞ ተናገሩ። ለዕቅዱ መሳካት በተለይ የሳይንስና ቴክኖሎጂ ዩኒቨርሲቲ ድርሻው ከፍተኛ ነው ያሉት ደግሞ የኮንስትራክሽን ሚኒስትሩ ዶክተር አምባቸው መኮንን ናቸው። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲና የመቱ ዩኒቨርሲቲ በተለያዩ ዘርፎች ያሰለጠናቸውን ተማሪዎች ያስመርቀዋል። ከኢሊ አባቦራ ዞን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የደረሰነው ዘገባ ሪፖርተራችን ሰመረ ምሉስ ያቀርበዋል። የመቱ ዩኒቨርሲቲ በተለያዩ የትምህርት ክፍሎች ያሰለጠናቸውን 820 ተማሪዎችን አስመርቋል። በምርቃው ላይ የተገኙት በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ሪፎርም ክላስተር አስተባባሪና የፐብሊክ ሰርቪስና የሰው ሀብት ልማት ሚኒስትር ወይዘሮ አስቴር ማሞ ለትምህርቱ ዘርፍ በተሰጠ ትኩረት የከፍተኛ ትምህርት ተቋማትን በፍጥነት በማስፋትና አቅማቸውን በማሳደግ በኩል ውጤቶች ተመዝግበዋል ብለዋል። ለከፍተኛ ትምህርትና ስልጠና እንደዚሁም ለምርምር ዘርፍ ቅድሚያ ትኩረት በመስጠት እየተከናወነ ባለው ሰፊ ተግባር አገራችን በአጭር ጊዜ ውስጥ በርካታ ዩኒቨርሲቲዎች ባለቤት ሆና በየዓመቱ በብዙ ሺዎች የሚቆጠሩ የተማረ የሰው ኃይል የማስመረቅ አቅም ያዳበረች በዚህም ለዘላቂ ልማት አስተማማኝ መሰረት በመጣል ረገድ ትክክለኛ ፈለግ የተከተለችና ውጤት ውጤታማ የሆነች የመጣች ታላቅ እድገት ተስፋን የሰነቀች አገር ለመሆን በቅታለች። የመቱ ዩኒቨርሲቲ በዓመት ስምንት ሺህ ተማሪዎችን ተቀብሎ ያስተናግዳል። በቀጣይ የመቀበል አቅሙንም ወደ አስር ሺህ ለማድረስ እየተሰራ መሆኑንም የዩኒቨርስቲው ፕሬዚዳንት ዶክተር ታደሰ ሀብታሙ አስታውቀዋል። ከዚህ በተያያዘ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በሳይንስና ምህንድስና ዘርፍ ያሰለጠናቸውን 1084 ተማሪዎችን አስመርቋል። የዩኒቨርሲቲው ፕሬዚዳንት ዶክተር ኑርሊን ተፈራ ዩኒቨርሲቲው የቴክኖሎጂ ሽግግሩን የሚያፋጥኑና ችግር ፈቺ ምርምሮችን ማካሄድ የሚችሉ ባለሙያዎችን የማፍራት አቅም አለው፣ ይህንንም እየተገበረ ነው ብለዋል። የመጀመሪያውን የእድገትና ትራንስፎርሜሽን እቅድ ሲነድፍ በሳይንስ ቴክኖሎጂ፣ ኢንጂነሪንግና የመገናኛ ቴክኖሎጂ የትምህርት ዘርፎች በከፍተኛ ደረጃ የሰለጠነ የሰለጠኑት ምሩቃንን የሚያፈልግ የሚደግፍ ተቋም አስፈላጊ መሆኑን በማመን በሀገራችን የከፍተኛ ትምህርት ተቋማት ታሪክ የመጀመሪያ የሆነው የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ችግር ፈቺ የምርምርና የማህበረሰብ አገልግሎቶችን ለማበርከት እንቅስቃሴ ላይ ይገኛል። በክብር እንግድነት የተገኙት የዩኒቨርሲቲው የቦርድ ሰብሳቢና የኮንስትራክሽን ሚኒስትሩ ዶክተር አምባቸው መኮንን ቀጣይነት ያለው ልማትን ለማረጋገጥ የዳበረ የሳይንስ እውቀትና የቴክኖሎጂ አቅም ማከማቸት መጠቀምና ማስተዳደር ይጠይቃል። ለዚህ ደግሞ በተለይ የሳይንስና ቴክኖሎጂ ዩኒቨርሲቲዎች ሚናቸው ከፍተኛ ነው ብለዋል። የሳይንስና ቴክኖሎጂ ሚኒስቴር ሶስት ከፍተኛ ውጤት ላስመዘገቡ ተማሪዎች የኢትዮጵያ የሳይንስና ቴክኖሎጂ አምባሳደርነትን ማዕረግ ሰጥቷል። አምባሳደሮቹ በተለያዩ የውጭ ሀገራት በመዞር የቴክኖሎጂ ልምድ ቀስመው በየሀገሪቱ ክፍሎች እየዞሩ ልምዳቸውን የሚያካፍሉ ይሆናል። በስልጠና ያገኙትን እውቀት ወደ ተግባር ለመቀየር መዘጋጀታቸውን የወላይታ ሶዶ ዩኒቨርሲቲ የዘንድሮ ተመራቂ ተማሪዎች ተናገሩ። ዩኒቨርሲቲ በመጀመሪያና ሁለተኛ ዲግሪ ያሰለጠናቸውን ከ2700 በላይ ተማሪዎች አስመርቋል። ብርሃን እያየው ከወላይታ ሶዶ ተጨማሪ ዘገባ ልኳል። የወላይታ ሶዶ ዩኒቨርሲቲ በአዋጅ የተቋቋመው በ1999 ዓ ም ነበር። ዩኒቨርሲቲው ባለፉት ዓመታት ተማሪዎችን ከማሰልጠን ባለፈ የምርምር አገልግሎቱ ለአካባቢው ማህበረሰብም እያደረሰ ይገኛል። ዩኒቨርሲቲው ለስምንተኛ ጊዜም በተፈጥሮና ማህበራዊ ሳይንስ በመጀመሪያና በሁለተኛ ዲግሪ ያሰለጠናቸውን 2077 ተማሪዎች አስመርቋል። የምረቃ ስነ ስርዓቱ ላይ የዩኒቨርሲቲው ፕሬዝዳንት ዶክተር ሰንበቴ ቶማ እንዳሉት ዩኒቨርሲቲው የተቋቋመበትን አካባቢ መሰረት ያደረጉ የምርምርና የጥናት ተቋማትን ከፍቷል። ለአካባቢው ባህልና ቋንቋ እድገት በሰጠነው ልዩ ትኩረት በወላይታ ቋንቋና ባህል መምህርነት በመጀመሪያ ዲግሪ የሰለጥኑትን 38 ተማሪዎችን እናስመርቃለን። በኦሚያዊ ቋንቋና ባህል ጥናት ማዕከል ለመገንባት የሚሆን 30 ሄክታር መሬት ከወላይታ ሶዶ ከተማ አስተዳደር በመረከብ የግንባታ ስራ ለማስጀመር የዝግጅት ምዕራፍ ተጠናቋል። የንድፈ ሀሳብና የተግባር ትምህርት የተከታተሉ ሰልጣኞች በሚሰማሩበት ስራ ሁሉ ውጤታማ እንዲሆኑም ፕሬዚዳንቱ ጠይቀዋል። የዕለቱ የክብር እንግዳ የደቡብ ብሔር ብሔረሰቦችና ሕዝቦች ክልል ፋይናንስና ኢኮኖሚ ልማት ቢሮ ኃላፊ አቶ ኃይለ ብርሃን ዜና እንዳሉትም መንግስት የሀገሪቱን ህዳሴ እውን ለማድረግ የረዥም ጊዜ እቅድ ነድፎ በመንቀሳቀስ በሰው ኃይል ላይ ኢንቨስት እያደረገ ነው። ኢኮኖሚያችን እድገት ጋር ተያይዞ የግሉ ዘርፍ በኢኮኖሚ ውስጥ ያለው ድርሻና የስራ ፈጠራ አቅሙ እያደገ መጥቷል። በዚህ ሰፊ እድል በቅጥር ከመሰማራት ባሻገር የፈጠራ ችሎታችሁን በማዳበር በራሳችሁ ኢንተርፕራይዝ መስርታችሁ ለሌሎች ስራ እድል መፍጠር የሚችሉበት እድል። ተመራቂዎቹ በበኩላቸው ከሀገር የሚጠበቅባቸውን ኃላፊነት ለመወጣት ተዘጋጅተዋል። እዚህ ግቢ ባሳየነው ጥረት እዚህ ግቢ ባሳየነው ጽናት ይህንን ጽናት ሳለቅ እስከ መጨረሻው ወተንን በስራ አለምም የሚገባውን ነገር ማድረግ ያለብንን ነገር ለማድረግ ጥረት አደርጋለሁ ብዬ አስባለሁ። የወላይታ ሶዶ ዩኒቨርሲቲ በ28 የትምህርት ዘመን በጠቅላለው 3276 ተማሪዎችን ነው ያስመረቀው። ብርሃን እያየሁ ነኝ ከሶዶ ከተማ